ከዛ ኢህአዴግ መጣና አቶ ፃድቃንን ኦቨርናይት ሜጀር ጀነራል ፃድቃን አደረጋቸው። ይህንን ታሪክ እውነት የሚያውቁ ወታደሮች አሁን በውጊያው ጀግነ ከሰሩ በኋላ አይ፣ እንትናኮ በጣም ድንቅ ጭንቅላት አለው፣ ከሜጀር ፉል ስታር እናርገው፣ አራት ስታር ጀነራል እናርገው የሚል ጥያቄ ይዘው መጡ። ይቻላል እኮ ደርግም አርጎታል፣ ኢህአደግም ማርጎታል አሉ። አይ መደ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 0941 447879 ላይ ይደውሎ። ጠላትን ደፍቀን ቀብረን ይላሉ ያኛውም ይሄኛውም። በተደራጀ ህዝቦች ትግል ይላል ያኛውም ይሄኛውም። በጣም የሚገርማችሁ በድርግ ላይም የብሔረሰብ ቅራኔ ያለውን ኢሹ ይተነትናል። ያው ኢህአዴግን ታውቃላችሁ። ራሱ ቅራኔም ደግሞ ፖለቲካል ቅራኔ ዳይኮ ተመስነው እዛ ሆል ተውቱ አንድ ሰው ቁጭ ብሎ የደርግ ቦት ጽሁፎች የደግም ጽሁፎች ቢያነብ እዛው አማርኛ ሲገላበጥ ያገኘዋል። እዛው የፓራዳይም ለውጥ ሳይኖር ሀገር ለመለወጥ መሞከር አደገኛ መሆኑን የሚያሳየው አንዱ ነገር እሱ ነው። ኮንቴነሩ ያው ነው። ኮንቴንት በመቀየር ብቻ ለውጥ ለማምጣት መሞከር ማለት ነው። ቢኮዝ የሁለቱም ፋውንዴሽን ሶሻሊዝም ነው ወደዚህ አልመጡም። ስለዚህ ቋንቋችን በጣም ይለያያል፣ ኮንቴነራችን ይለያያል፣ ኮንቴንታችን ይለያያል፣ ዴፊኔትሊ አውትፑታችን አውትካማችን ይለያያል። ምንድን ነው አክራይነት ያላችሁ ከሆነ በአቤታዊ ዴሞክራሲ ለምሳሌ የብሔር ጥያቄ ለመመለስ ጥሩ ነው። መመለስ ችግር የለውም። የብሔር ጥያቄ ለመመለስ ኢትዮጵያ የማንነትን ማጥፋት ያስፈልጋል እንዴ? አንደኛውን ካጠፋ አንደኛው መመለስ እንደምችል አያስብም። ደርግ ኢትዮጵያ ኢትዮጵያ በሚለው ውስጥ የሁሉም ብሔሮች ቋንቋ፣ መብት፣ ፍላጎት የሚደፈጥር መንገድ ተከተለ። ኢህአደግ ደግሞ የብሔሮች መብት አክብር ያሉ ለማለት ደግሞ ምናደረገ ኢትዮጵያ የሚለውን ስም መጥራት እስከ መጠየፍ ደረሰ። ሁለቱም ጽንፈኞች ናቸው፣ አክራሪ ናቸው። እንጂ አቻችሎና አብሮ እንዲሄዱ ማድረግ ይቻላል። ብዙ አገር ተደርጓል። እኛ ጋም ይቻላል። የሁለቱም ሀሳብ የደረቀ ፍሬ የሚፈልግ ስር ነቀል ነው። ስር ይነቅላል፣ ካልቸር ይነቅላል፣ እምነት ይነቅላል፣ ምናምን ይነቅላል። ከዛ በኋላ ፍሬ ዲማንድ ያደርጋል። የተነቀለ ስር የሚያመጣው ፍሬ የደረቀ ነው። ፍሬ መሆን አይችልም። ኢንስቲትዩሽን አፍርሰህ ፍሬያማ መሆን አይችልም። ኤግዛምፕል ላንሳላችሁ። በወታደር ታሪክ ውስጥ ሶስት ነገር አጋጥሞ ኢትዮጵያ ውስጥ፣ ቅድም ያነሳውላችሁ የብሔር ነው። አሁን ደግሞ የወታደር ላንሳላችሁ። በአንድ የታሪክ እውነት ውስጥ ወታደሮች ተሰብስበው ሄደው የሲቪል አስተዳደሩን አስረው በጅምላ ገለው ሚኒስትሮች ረሽነው ነው ስልጣን ወሰዱ። በአንድ ታሪክ ውስጥ ወታደሮች ሲቪሉን ንደው አፍርሰው የኛ ያሉትን መንግስት ፈጠሩ። 20 ዓመት ሳይሞላ ደግሞ ሲቪሎች ሚሊሻዎች ሰብስበው መጥተው ወታደሩን በትነው ነው ለማኛ አድርገው መንግስት ሆኑ። አሁን እኛ ስንመጣ እንደ ደርግ አንፈነቅልም አንበትንም ሲቪሉን እንደ ኢህአደግ ደግሞ ወታደሩን አናፈርስም። በሪፎርም በኒው ፓራዳይም በኒው ቲንኪንግ ኢንስቲቱሽን እንገነባለን ብለን ገባን። የመጀመሪያው መከላከያ ውስጥ ጸብ የተፈጠረው ቀዩ መጽሐፍ የሚለውን በአዲስ ስትራቴጂ ስንተካ ነው። ቀዩ መጽሐፍ መከላከያ የስርዓቱ የመጨረሻ ምሽግ ነው ይላል። የለም የለም፣ መከላከያ የኢትዮጵያ የመጨረሻ ምሽግ ነው የፓርቲ ጠባቂ አይደለም የሚለው ነገር መከላከያ ውስጥ የሀሳብ የፓራዳይም ዲፍረንስ እያቆጠቆጠ እያደገ እንደሄድ አደረገ ሌላ ነገር ልጨምርላችሁ ከማዕረግ ጋር የሚያያዝ ደርግ ከሰማንያው መፈንቅለ መንግስት በኋላ ታማኝ ቺፍ ኦፍ ስታፍ ይፈልግ ስለነበረ አዲስ ተድላ የሚባሉት የፕላን ኮሚሽን አካባቢ ኢኮኖሚ ላይ የሚሰሩ ሰውዬ ሌትናል ኮሎኔል ነበር። ማድረጋቸው ከሌትናል ኮሎኔል ሌፍትናንት ጀነራል ብሎ ኮሎኔልን ዘሎ፣ ብሪጌደር ጀነራልን ዘሎ፣ ሜጀርን ዘሎ ሌኮን ሌፍትናንት ጀነራል ቺፍ ኦፍ ስታፍ አድርጋቸው ይገባቸዋል። አልማድረግ ሌትናል ኮሎኔል እና ሌትናንት ጀነራል በጣም ብዙ ዲፈረንስ አለው። ከዛ ኢህአደግ መጣና አቶ ፃድቃንን ኦቨርናይት ሜጀር ጀነራል ፃድቃን አደረጋቸው። ይህንን ታሪክ እውነት የሚያውቁ ወታደሮች አሁን በውጊያው ጀግንነት ከሰሩ በኋላ አይ እንትናኮ በጣም ድንቅ ጭንቅላት አለው፣ ከሜጀር ፉል ስታር እናርገው፣ አራት ስታር ጀነራል እናርገው የሚል ጥያቄ ይዘው መጡ። ይቻላል እኮ ደርግም አርጎታል ኢህአደግም አርጎታል አሉ። አይ መደመር እኮ እንደዛ አያምንም። የሚያምነው ሲክዌንሻል እድገት ነው። እያንዳንዳችሁ ወታደር ውስጥ ያላችሁ ሰዎች በሰራችሁ ጀግንነት አንድ አንድ ስቴፕ እደጉ። ለምሳሌ ብሪጌደር ሜጀር፣ ሜጀር ሌፍትናንት፣ ሌፍትናንት ፎርስታር፣ ፎርስታር ማርሻል ሆኑ። ከዛ ያለፈ ማዘግን አናዘልልም። ወታደር ነን የሚሉ በውትድርና ውስጥ ያደጉ ሰዎች ያፋለስ የውትድርና ታሪክ እኛ እናፋለስም። ቢካዝ እንደዚህ አይነት ኤክስትሪምስ የተቋም ኤክስትሪምስ የኢንስቲቱሽን ግንባታን ይገላል። ሲቪል ያፈረሰው ኃይል ሲፈልግ ጠቅላይ ሚኒስትር ሲፈልግ ቺፍ ኦፍ ስታፍ እየሆነ የሚቀያየር ከሆነ የሲቪልና የወታደሩን የአመራር ዝምድና ያበላሻል። አናደርግማል። ዲፍረንሱን እንዲገባችሁ ነው። በውትድርና ይህም ብታይ፣ በመሬት ብታይ፣ በብሔር ጉዳይ ብታይ፣ በእያንዳንዱ ጉዳይ ማቻቻል ይቻላል። ራዲካሊስት መሆን የለብንም። እይታችን ሙሉ መሆን አለበት። ሙሉ እይታ በሚኖርበት ሰዓት አንደኛ ሪደክሽኒስት አንሆንም። ሪደክሽኒስት ማለት አቅላይነት። የኢትዮጵያ ችግር እኮ የብሔር ብሔረሰቦች ችግር ነው ትመልሳለ፣ መፍትሄ ያመጣም? አቅላይነት ነው፣ ሙሉ እይታ የለውም። የኢትዮጵያ ችግር እኮ መሬት ነው ከመለስን ይመለሳል፣ አቅላይነት ነው። አሁን ደግሞ የኢትዮጵያ ችግር ሕገ መንግስቱ ነው ቢቀደድ እኮ ይመለሳል? አይመለስም፣ አቅላይነት ነው በመቅደድ አይመለስም። የኢትዮጵያ ችግር እኮ እንደዚህ ጉዳይ ነው ከሆነ ይመለሳል አይመለስም። አቅላይነት ነው። ሙሉ እይታ ያስፈልጋል። አንድ ሲንጉላር ነገር መልሰህ ዘሆል ማየትም መመለስም አትችልም። ሪደክሽኒስት መሆን፣ አቅላይ መሆን እንደ ኢትዮጵያ ያሉ ሀገራትን ችግር ውስጥ ያስገባል። ኒው ፓራዳይም ያስፈልገናል። አራተኛው አላካኪነት ነው፣ ዲተርሚኒዝም፣ ማላከክ የተወሰኑ ጉዳዮች እጣ ፈንታችን እንደሚወስኑ ከማሰብ ጀምሮ የችግራችን ሁሉ ምንጭ ግለሰቦችና ቡድኖች አድርጎ ማየት። ሌላው ፕሬዘንቲዝም ነው፣ ጊዜ ታካኪነት። ዛሬ ላይ ሆኖ ትናንትና እንዲፋይ ማድረግ፣ ዛሬ ላይ ሆኖ ነገ እንዲፋይ ማድረግ፣ ዛሬ ላይ ሆኖ ትናንት የነበረውን ሂስቶሪካል ኢንሲደንት ኩነቶች በዛሬ መነጽር መተንተን ዛሬ ደሃ ስለሆነ ዛሬ ዘይት ስላጣ ነገም ዘይት እንደማይኖር ማሰብ ደግሞ ነገና ሁለተኛውን ዛሬ ላይ ሆኖ ትናንትናን ዛሬ ላይ ሆኖ ነገን መተንተን ለምሳሌ ጦርነት ላይ ያለን አሁን ጦርነት ላይ ያለነው ስንዴ ምን ያደርጋል ስንዴ አያስፈልግም ምንድነው ስንዴ የምታዩት ጦርነት አትዋጉም ልክ ጦርነት ካለፈ በኋላ ዳቦ ማለት የሚያቆም ነው ይመስለው ሆሊስቲክ አይደለም እይታው። አንዳንድ ደግሞ አለ እዚህ ውስጥ አሁን እስቲ ዛፍ መትክል ምን ያረጋል ግሪን ሌጋሲ ምን ያረጋል የሚል ግሪን ሌጋሲ ነገ ግብርናውን፣ ምግቡን እንደሚቀይረው የማያስብ ዛሬ ላይ ብቻ የሚያስብ ማለት አንዳንዱ። አንድ ደግሞ ፓርክ ምን ያረጋል፣ አንዳንዱ ተቋም ምን ያረጋል። ብዙ ነው ስያሜው። ሙሉ እይታ ያስፈልጋል። ሎ ኢንፎርስመንት ኤጀንሲስ መገንባት አለባቸው፣ ያስፈልጉናል። ለምን በኋላ እመጣበታለሁ። ግብርና ላይ የጀመርነውን ጥረት አጠናክረ መቀጠል አለብን። ለምን በልተማደር አለብን ቴክኖሎጂ ላይ ማይኒንግ ላይ መጣር አለብን። ለምን አቅም ፖቴንሻል አለ፣ መባከን የለበትም ብለን በሙሉ እይታ ማየት ይኖርብናል። ጊዜ ታካኪነትን መደመር የሚያየው በሚዛን ነው። ታሪክ ፍዳም ምንዳም ነው፣ ዕዳም አለው ወረትም አለው። ፍዳውም ብቻ አቲ ምንዳውም ተመልከት። ለምሳሌ ኢትዮጵያ እኮ ተገዝታ የማታውቅ አገር ናት ነጻ ሀገር ናት ብሎ ከኛ ውስጥ ፈረንጅ ሲያይ የማይናገር የማይፎክር ሰው የለም። አለ እንዴ? የለም አይደል?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 0941 ላይ ይደውሉ። አላ ነው ሲጣላ ይውላል። ሞኝ ነፃነቱን ያመጣው ኢትዮጵያ ነው። ነፃነቱን ፈልጎ በአምጪው ሲጣላ ሲደባደብ ሲሰዳደብ ይውላል። ጊዜ ታካኪነት ነው። ትናንትና ያለውን ምንዳ ፈልጎ ፍዳውን መተው አይቻልም። ያለውን በረከት ወስዶ ያለውን ጣጣ መተው አይቻልም። ትናንትና ፍዳም ምንዳም ስላለው እዳም በረከትም ስላለው ነጥለን ካየን ሶሉሽን አይመጣም። ዛሬስ አንዳንዱ እንከን አልባ እኛ ብልጽግናዎች ስንባል እንደ እንዶ ከሰማይ የወረደን ዩፎዎች እማንሰርቅ እማንሳሳት አርጎ የሚስላል ጥንካሬ ብቻ የሚያይ ስህተት፣ አንዳንዱ ደግሞ ስንፍናችን ድካማችን ብቻ የሚታየዋል። ዛሬ ጥንካሬም ጉድለትም አለው። ብልጽግናዎች ሰዎች ናቸው። መልካም ፓራዳይም፣ መልካም እሳቤ ይዘዋል። ያን ወደ ፍሬ እንዲያመጡ በሚያደርጉት ጉዞ ውስጥ አልፎ አልፎ ያጠፋሉ፣ ጥፋት ያጋጥማል የሚል ባላንስ የጠበቀ እሳቤ ያስፈልጋል እንጂ እዚህ ያለ ሰው መልካምም ያስብም አለ፣ ሌባም አለ፣ ጥሩም አለ፣ መጥፎም አለ። ሁሉም አይነት ሰው አለ፣ ጠንካራም አለ፣ ሰነፍም አለ። ጥንካሬ ብቻ ሊነገር አይችልም። ጠንካራም ደካማ ጎንም ስላለን ባላንስ ያስፈልጋል። መጪውስ ኢትዮጵያ ከእንግዲህ ምን ዋጋ አላት? ጠፋች እኮ ፈረሰች። እንደዚህ የሆነች ስጋት ብቻ የሚያያል። እርግጥ ነው ስጋት አለ፣ ነገ ውስጥ ግን ተስፋም አለ። ነገ የተስፋና የስጋት የሁለቱ ሀሳቦች ውጤት እንጂ አንድ ነገር ብቻ የያዘው አይደለም። ነገር ግን በጊዜ የሚታከኩ ትናንትናን ፍዳውን፣ ዛሬን ጉድለቱን፣ ነገ ደግሞ ስጋቱን ብቻ ያሉ፣ ይሄኛው አንደኛው ጫፍ ነው። ሌሎች ደግሞ ትናንትና ምንዳውን ዛሬ ጥንካሬውን ነገ ተስፋውን ብቻ ያሉ ይህም ሌላ ጫፍ ነው። ባላንስ ያስፈልጋል፣ ባላንስ ያስፈልጋል። ሌላው ላክ ኦፍ ዴሞክራቲክ ካልቸር ነው። የዴሞክራቲክ ካልቸር እጦት የቀደመውን በመውቀስ በማጥፋት በማጥላላት በማራከስ ላይ የሚመሠረት ከትናንትና የሚማረውን ማየት የማይችል ትናንትናም በሙሉ የሚያራክስ የዲሞክራቲክ ካልቸር እጦት ነው። ለአዳዲስ ነገር የሚሰጠው አቴንሽን አነስተኛ መሆን አዲስ ነገር ሲያይ ምንም የማይገርመው እንጦጦ፣ ድሮ አልነበረም፣ አይቶ አያቅም፣ በሀገር ውስጥ እንጦጦን ሲያይ ጀስት ቀለል አድርጎ የሚያይ ለምን ኤፈርትን አድማየር ማድረግ ስለማይችል አዲስ ነገር መመልከት ስለሚቸገር። አንደኛው የድሮ ቀረ ሶሳይቲ ነው። ጨው ድሮ ቀረ፣ በግ ድሮ ቀረ፣ ፍየል ድሮ ቀረ፣ መልክ ድሮ ቀረ፣ ትዳር ድሮ ቀረ፣ ሰርግ ድሮ ቀረ፣ ዘፈን ድሮ ቀረ ይላል። የድሮ ቀረ በሽታ ያለበት ነው። ሁሉ ነገሩ ድሮ ላይ ያለ። አንደኛው ደግሞ ድሮን ስታነሳ የሚረግም ጥፋቱን ክፋቱን ችግሩን መከራውን ብቻ የሚያይ ነው። ካልቸሩ ዴሞክራቲክ አይደለም። ሁለተኛው በየዘመኑ ያየነው ዙፋን ከአገር መብለጡ ነው። ሰው ስልጣኑን ከአገር ያስበልጣል። ስልጣኑ ሲነካበት የሚያረገው ሪአክሽን አገር ስትነካበት ካለው ሪአክሽን ጋር ባላንስ የጠበቀ አይደለም። ሀገር አትደፈር ሀገር ትከበር ሀገራት ትነካ በሚለውና ስልጣና ይነካ ላይ እኩል አይደለም። አገር በቀል እሳቤዎች፣ ባህሎች፣ ጥበቦች የማራከስና ከውጭ የመጣ ማድነቅ፣ ከውጭ የመጣ ማወደስ። ፍሬንድሺፕ ስኩዌር ሲሄድ አበባው፣ የውሃ ፏፏቴ፣ ጫወታው ብዙ አይገርመውም። ዱባይ ሲሄድ እሱን ሲመለከት ይደነቃል፣ ይሰክራል በዛ ሙቀት ውስጥ መቆም እስኪያቀተው በጣም በመደመም ያያል። ለምን ከውጭ ብቻ ነው ምርጥ ነገር ያለ ይመስለው? አይመስለውም፣ እዚህ ያለ አይመስለውም። ሸካ ሄዶ ከፋ ሄዶ ባሉ ጫካዎች ውስጥ የትም ቦታ የማይገኝ ሐሴት እንደሚገኝ አያስብም። ዱባይ ብቻ ያለ ይመስለዋል በረከትና ጸጋ። ሌላው ትልቁ ችግር በየመንግስታቱ ያጋጠመን lack of democratic culture ያበላሸው ስለ intellectuals ስለ እውቀት ስለ ምሁራን ያለን ግንዛቤ ነው። ንጉሱ ሀገር በሙሉ ማሀይም ነው፣ የተማረ ሰው የለም። ትንሽ ላስተምር ብለው ሃይስኩል ምናምን ብለው ለማስተማር ሞክለው ቢሮክራሲ ለማስገባት ሞክሩ። በጣም ጥቂት ነው ቁጥሩ ዩኒቨርሲቲውም አንድ ሃይስኩልም ውስን ስለሆነ፣ ደርግ መጣና የመጀመሪያ ስራው ምሁር የሚባል ነገር ማውደም ማጥፋት ጀመረ ምሁር ጠል ለሆነ ፓርቲው ደርግ ምሁር ጠል መሆኑን ኢህአደግ ስለሚያውቅ፣ ኢህአደግ ምሁር ወዳጅ ለመምሰል ሱዶ ኢንተሌክቹዋሊዝም አስፋፋ። የውሸት ምሁርነት ወረቀት መግዛት የማያነቡ ሰዎች፣ የማይጽፉ ሰዎች፣ አናላይዝ የማያደርጉ ሰዎች ሁሉ ምሁር መምሰል ዲግሪ መያዝ ብቻውን የዲግሪ ዕውቀት እንዳለው መምሰል። ያኛው ዲግሪ የያዘው አጠፋ ምሁር ጠል ነው። ይሄ ደግሞ ምሁር ጠል እንዳይባል አፍቅሮተ ወረቀት ያለው ግን የምሁር ኮንቴንት የሌለው ስብስብ ፈጠረ። አሁንኛ አየት ነው ምንወድቀው? ምሁሩን እናጥፋው። አይ ምሁር ያስፈልጋለ፣ ለማት ወረቀት እንሰብስብ። ምሁርነት ሳይኖር የትኛውን እንከተል? እንዴት ባላንስ እናርግ እንዴት የላቀ የተሻለውን እናስበልጥ የሚለው ጉዳይ እዚህ ያለው ኃይል ማሰብ መመራመር ይጠይቀዋል። ሌላው አክቲቪዝምና ፖለቲሽያን መሆን ተቀላቀለ። አክቲቪዝም አንቂ፣ አነቃቂ ነው። በሆነ ጉዳይ ላይ በጤና በማህበረሰብ ጉዳይ በመብት ጉዳይ የሚያነቃ ነው። እኛ ጋር ጠዋት ጠዋት አክቲቪስት ነው፣ ማታ ማታ ፖለቲሽያን ነው። ከተመረጠ የብልጽግና አባል ነው፣ ካልተመረጠ ደግሞ አክቲቪስት ነው፣ በየዩቱብ ይጮኋል። አክቲቪዝምና ፖለቲካል ተቋም ውስጥ መስራት ለየቅል ነው። አክቲቪዝም ተጠያቂነት የለውም መንገር ነው። የፖለቲካል አኒማል ስንሆን ግን ሰዎች ስንሆን ግን መናገር ብቻ ሳይሆን ለዛ ኃላፊነት መውሰድማ። ለምሳሌ ኃላፊነት የሀገር ህግ አይደለም። በብልጽግና ህገ ደንብ ውስጥ አንድ ሰው ወጥቶ በፌስቡክ